እግዚአብሔር ውበቷን ወዶላታል። አንተ ልትጠላ ትችላለህ፣ ልትንቅ ትችላለህ፣ ልታዋረዳት ትችላለህ፣ ልትነቅፋት ትችላለህ፣ ኃጢአት አለባት ብለን ልትናገር ትችላለህ። አትችልም። ምክንያቱም ንጉሥ ውበቷን ወዶላ። የንጉሥ እናት ናት። ውበቷን ይወደድላት። እግዚአብሔር ያደረባት። ከሷ ውጭ ሌላ ሴት ልታመጡ ትችላላችሁ? አለችም ካላችሁ ትዋረዳላችሁ ራሳችሁ። ያችማ እናት ብዬ ጠይቃችኋለዋ። ሌሎች ሴቶች አይመርጥም ነበር የለም? ውበትሽን ወዷል ማለት ንጽናሽን መመረጥሽን ትህትናሽን ፍቅርሽን ወዷልና። ማን ንጉሥ? እሱም ማን ነው? ንጉሠ ሰማይ ምድር፣ እግዚአብሔር። ለአንተ ይባስ እንጂ ሷስ ውበት አላት። ውርዴቱ ለአንተ ነው። ሐሳሩ ለአንተ ነው። መከራው ለአንተ ነው። ገሃነሙ ለአንተ ነው። ንጉሥ ውበቷን ወዷል። አንተ አለባት ብትል እንኳ ሊኖርባት አይችልም። ምክንያቱም ነቢያት አስቀድሞ እኮ አዩ። ከዳዊት በላይ የትንቢት መነጽር፣ ከዳዊት በላይ እውቀት በመንፈስ ቅዱስ የተቃኘ እንደ ልቤ ብሎ ጠራው እግዚአብሔር። እግዚአብሔር እንደ ልቤ ብሎ ከጠራው ከነቢይ በላይ አይደለንም እኛ ነቢያት የተናገሩት እናምናለን። በነቢያትና በሐዋርያት መሰረት ላይ ታንጻችኋል ነ የተባልነኛ ይሄ ነው መታነጽ ማለት። የነቢያትን ትምህርት ሳናሸራረፍ እንቀበላለን። የነቢያትን ትንቢት ሳናሸራረፍ እንወስዳለን። ይሄ ነው መድኃኒት ማለት። ንጉሥ ምንሽን ወዷል አለ እስኪ እስኪበሉት የማንን ውበት ታዲያ? እግዚአብሔር ውበቷን የወደደላት ወይም ሌላ ሴት አምጧ አለበለዚያ፣ የንጉሡ እናት ናት። ምክንያት ልትፈጡ አትችሉም። ስለዚህ ይሄ ትንቢት መፈጸም አለበት፣ አለበለዚያም ነብዩ ዋሽቷልን ነብዩ ዋሽቷል ካላችሁ፣ ደግሞ መንፈስ ቅዱስ በነብዩ አድሮ እየዋሸ ነው እያላችሁ ነው። ሎቱ ስብሐት። በእግዚአብሔር ዘንድ ውሸት የለበትም። ነቢያት ተናግረዋል፣ እነሆ ተፈጽሟል። ንጉሥ ውበቷን የወደደላት መቶ በማህፀኗ ዘጠኝ ወር ከአምስት ቀን የከተመባት ድንግል ማርያም ናት።